በክልሉ ቡና ሻይና ቅመማ ቅመም ባለስልጣን በኤፍኤስአርፒ ፕሮጀክት የበጀት ድጋፍ በቡና እሴት ሰንሰለት ዙሪያ የተደረገ ጥናት ውጤት ላይ ከባለድርሻ አካላት ጋር የምክክር መድረክ ተካሂዷል። የቡናን እሴት ችግሮች በጥናት በመለየት መፍትሔዎችን ለማምጣት መስራት እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቡና ሻይና ቅመማ ቅመም ባለስልጣን ዳይሬክቶሬት አስገንዝበዋል። በዘርፉ ላይ የተካሄደው የዳሰሳ ጥናት ያመላከታቸውን ችግሮች በአትኩሮት ሰርቶም በ መቅረፍ ቡና ለክልሉና ለሀገር ኢኮኖሚ የሚያበረክተውን ድርሻ ማሳደግ ይገባል ብለዋል። የባለስልጣኑ ዋና ዳይሬክተር አቶ አስራት መኩሪያም ቀጣይ በአጭር ጊዜና በረጅም ጊዜ ውስጥ ታቅዶ ሊሰሩ የሚችሉ ስራዎችን በመለየት በተለይም ደግሞ በቡና ምርታማነት ላይ፣ በቡና ጥራት ላይ፣ በአጠቃላይ በቡና አቅርቦት ላይ እና በቡና ግብይት ላይ የሚስተዋሉ ችግሮችን አቅደን በመስራት ከክልላችን ወደ ማዕከላዊ ገበያ እንዲሁም ወደ ዓለም ገበያ ወደ ውጭ የሚወጣውን የቡና ምርት መጠን በጥራትና በመጠን የማሳደግ ዓላማ ያደረገ ነው። በጥናት የተደገፉ መረጃዎችም ከመደበኛ ስራ ግምገማ በተሻለ ችግሮችንና መፍትሄ ጠቋሚ ናቸው ብለዋል። መደበኛ ግምገማ አርገ ሪፈረንስ የምትጠቀመው አይደለም ይሄ ሪፈረንስ የምትጠቀመው ነው። ይሄን ውጤት ሲያመጣ ምን ምን ነገሮችን ታሳቢ ያደርጋሉ የሚለውን ነገር ማጣቀሻ መጠቀም የምትችለው ነገር ስለሆነ የተለየ ያደርጓል። ይሄ ብቻም አይደለም። የተለየ የሚያደርገው ችግሮቹ የተለዩበት መንገድም እጅግ በጣም ጥራት ያለው ነው። የተደረገው የዳሰሳ ጥናት የክልሉ ኤፍኤስአርፒ ባለሙያ ዶክተር ሀብታሙ ገብረ ስላሴ አቅርበዋል። በክልሉ ስድስት ከፍተኛ ቡና አምራች ወረዳዎች አምራች አርሶ አደሮች፣ አዘጋጆችና አቅራቢዎች የተካተቱበት ጥናት ነው ባሉት ሪፖርት ምንም እንኳን አምስት መቶ ስልሳ ሺህ ሄክታር በላይ የቡና ልማት ሽፋን ቢኖርም ምርታማነቱ ዝቅተኛ መሆኑን አንስተዋል። በክልሉ የቡና ምርታማነት በአማካይ ስድስት ነጥብ ስምንት ኩንታል በሄክታር ብቻ ስለመሆኑ አብራርተው ብዙ ስራ ይጠይቃልም ሲሉ ነው ያመለከቱት። ክልሉ በአመት 54795 ቶን ቡና ለማዕከላዊ ገበያ በማቅረብ የሀገሪቱን የቡና ምርት ገበያ 18 በመቶ እየሸፈነ ሲሆን፣ ይህም ካለው እምቅ አቅም አንጻር ብዙ የሚቀረው ነው ተብሏል። በጥናቱ እንደተገለጸው ከአምራች አርሶ አደር መካከል 54 በመቶዎቹ ብቻ ናቸው ለህጋዊ አቅራቢ ነጋዴ ምርታቸውን የሚሸጡት። ስለ ህገ ወጥነት አሳሳቢነትም ተሳታፊዎች አንስተዋል። ከተማ አስተዳደር ጨምሮ ኦልሞስት መቶ ሀያ ቶን ቡና ነው የተያዘ በቂ አይደለም። ጋማ ከብቱ ሁሉ ታስሯል ያልታሰረ ነገር የለም ሰው ታስሯል ከመቶ ሀያ ቶን ውስጥ 60 ሁለት ነጥብ አምስት ቶን 12 ነጥብ 3 ሚሊዮን ተሸጧል እርምጃ እየተወሰደ ነው ግን ይሄ ከሴክተር በላይ ነው ቡና ከታች ጀምሮ እስከ ላይ የሁሉም ማህበረሰብ ትኩረት የሚፈልግ እርሻ ነው። ከጸጥታ ጀምሮ፣ ከቀበሌ ጀምሮ፣ ከውስጥ ጠባቂ ጀምሮ፣ ከውጭ ጠባቂ ጀምሮ ቡናችን አሁን በይበልጥ የእኛ ቡና ከሌባ ጋር ተሻምተን ነው ቡና የምናስገባ። ያ ቡና ስናስገባ ደግሞ ጥራት ደረጃው ዝቅ ያለ ነው። በመሆኑም በህገ ወጥ አካላትና በደላሎች ዋጋ ተወስኖ የሚወጣውን ቡና መግታት በሚቻልበት አሰራር ተዘርግቶም መስራትና መፍትሔ መቀየስ እንደሚገባ ጥናቱ አመላክቷል። በቡና ዘርፍ ያሉት አጠቃላይ ችግሮች የተቀናጀ ጥረትና መፍትሔ እንደሚሻም ተነስቷል። እነዚህ ያልሰራንባቸው ዋና ዋና ተብሎ የቀረቡት ነገሮች በሙሉ እውነት ለመናገር የቀረ ነገር የለም። ቅድም እንዳልኩት ተግባራዊ ከማድረግ አንጻር ቁርጠኝነት ስለሚጎለን ሁልጊዜ መድረክ ላይ እንሳተፋለን። ተሳትፎ ነው የሚሆነው። ከዛ በኋላ ታች ከበር ከወጣን በኋላ እንረሳዋለን። ውጤት አይመጣም። እና አሁንም ቢሆን ቁርጠኛ ሆነን ከዚህ ስንወጣ ወደ ተግባር ለውጠን አፈጻጸሙን ብንከታተል በአጭር ጊዜ ውስጥ ለውጥ ይመጣል የሚል ግምት አለኝ። በክልል ደረጃ 445 የቡና ኢንዱስትሪዎችና 245 ቡና አልሚ ባለሀብቶች መኖራቸው ተብራርቷል። በምክክር መድረኩም የቡና አልሚ ባለሀብቶች፣ አቅራቢዎች፣ ባለሙያዎችና የዘርፎ አመራሮች ተሳታፊ ሆነዋል።